የሐጅ ዋጅባቶች እንግዲህ እንደ ሌሎች ዋጅባቶች አይደሉም። የሐጅ ዋጅባቶች ብሎ ማለት ከሩክን የተለዩ ናቸው፣ ግዴታ ሆን ብሎ አንድ ሰው ሳይሰራቸው ከቀረ ሐጁ የሚበላሽበት፣ በስህተትና በአጋጣሚ ከተጓደለ ደግሞ በደም የሚጠገኑ ስራዎች ናቸው። ከነዚያ ውስጥ አንዱ ሙዝደሊፋ ነው። አሁ ሙዝደሊፋ ሙዝደሊፋ ከሐጅ ቦታው ምንድን ነው? ሙዝደሊፋ ማለት ይህ አሀዱ መሻዒር ልሐጅ ከሐጅ ስራዎች

ንጋቱ ዒድ የሚሆነው እንደኛ ማለት ነው። ሐጅ እንደማንሄድ እንዳልሄድን ሰዎች ማለት ነው። ዒድ በሚሆንበት ማታው ላይ ወደ እዚያ ሄደው የሚያድሩበት የሆነ ቦታ ነው። ይህ ቦታ ታዲያ ከሐጅ ስራዎች ላይ ግሉህና የታወቀ የሆነ ቦታ ያለው ነው ሙዝደሊፋ የምትባለዋ

ወመለም የቢት ለይህ ደም እሷ ላይ ያላደረ ሰው ደም ይወጅብበታል። ምክንያት ኑሮት ሳይሳካለት ቀርቶ ወይም ደግሞ ቦታውን ሳያውቅ ቀርቶ በሆነ ምክንያት ያንን ነገር ሆን ብሎ ትቶት ካልሆነ ወይም ደግሞ ካልሆነ በስተቀር ደም ይወጅብበታል። እንደገና ሌላው የሚሰራው እዚያ ቦታ ላይ ጠጠሮች ጀምራዎች ላይ የሚወረወሩ ጠጠሮች ከዚያ ነው የሚሰበሰቡት። ጀምዑ ልሐሳ ሊረምይ ልጀመራት ምክንያቱም እዚያ ቦታ ላይ ሰባ ጠጠሮችን ይሰበስባል ይለቅማል። ከዚያ ጀምራዎች ላይ ከመጀመሪያው ጀምረት ልዓቀበት ልኡላ ከሚባለው ይጀምርና ይወረውራል። እዚያ የሚገባው ደግሞ አሁንም ለአላህ መተናነስ

ክንውን ነው የምናወራው። ይህም የሙዝደሊፋ ስራ ማለት ነው። ስለ አረፋ ባወራንበት አንድ ሰው አንድ ሐጅ የነቢያችን መንገድ ዐለይሂ ሰላቱ ወሰላም አረፋ ውሎ አዛን መግሪብ፣ አዛን ከሰማ በኋላ ወደ ሙዝደሊፋ ነው መሄደው ማለት ነው በመኪናም ሆነ በእግሩ ምክንያቱም ያን ሌሊት ሙዝደሊፋ ላይ ማሳለፍ ዋጅብ ስለሆነ እና ሙዝደሊፋ ላይ መጀመሪያ ስራ ምንድን ነው? መጀመሪያው ሙዝደሊፋ የት እንደሆነ ማወቅ አለበት። በአሁኑ ጊዜ እንትኖች ተሰርተዋል። በየወሰኑ ምልክቶች አሉ፣ ታፔላዎች አሉ። መትኸል ወይም ሕዱድ ሙዝደሊፋ የሚል ጽሑፍ አለ ማለት ነው፣ በትልቁ ከፍ ተደርጎ ማለት ነው። ያን ማስተዋል ያስፈልጋል። ምክንያቱም በጣም ዛህማ አለ፣ አድካሚ የሆነ ጉዞ ሊሆን ይችላል። በተለይ የሙቀት ጊዜ ከሆነ ዘንድሮ ሙቀት ነው። አላህ ስብሃነ ወተዓላ ያግራላቸው። ቀስ ብሎ እዛ እንደደረሰ ማየት አለበት፣ ገብቻለሁ አልገባሁም የሚል እሱን ካረጋገጠ በኋላ የመጀመሪያ ስራ መቅሪብና ዒሻን ጀምዐ አድርጎ መስገድ ነው። ጀምዕና ቀስሪ ማለት ነው። እና እዛ መቅሪብ እና ዒሻ ከተሰገደ በኋላ ሌሊቱን እዛ ማሳለፍ ነው። ሱብ ተሰግዶ ፀሐይ ከመውጣቷ በፊት ወደ ሚና ይከዳል። ይሄ ኖርማል የሙዝደሊፋ አካሄድ ነው። በአሁኑ ሰዓት እዛ ሁማ በጣም ከባድ ስለሆነና ሐጃጁ በጣም የሚያጨናንቅ ሁኔታ ላይ ስለሆነ፣ በአሁኑ ፈትዋ የተወሰነ ጊዜ አሳልፎ ከዛ ወደ ሚና መንቀሳቀስ እንደምችል ሌሊቱን አብዛኛውን ካሳለፈ ገና ሱቤ እስኪደርስ መጠበቅ የለበትም የሚልም ፈትዋ ስላለ፣ እዛ የተወሰነ ጊዜ ቆይቶ የሻና መቅሪብ ከሰገደ በኋላ በቀጥታ ወደ ሚና ይኬዳል ማለት ነው። ሚና እንግዲህ የዒድ ቀን ነው የሚሆነው። ያን ቀን ዒድ መስገድ ሳይሆን ስራው ትልቁ፣ ብዙ የህጅ ስራዎች የሚሰሩባቸው ቀን ስለሆነ ያን ቀን ወደ ሚና ከሄደ በኋላ ጀምረተል አቀባ መወርወር ያን ቀን ነው። ጠዋፉል ኢፋዳ ያን ቀን ነው። እንደዚሁም ደግሞ ዘብሕ ማድረግም የመጀመሪያው ተሃሉል ማድረግም ይህ ሁሉ ስለምጠብቀው ዒድ መስገድ አይጠበቅበትም። ከዛ በተረፈ ዋናው ነገር ሙዝደሊፋ ላይ ማሳለፍ ያለበት በዚክር ነው። ማላ ያዕኒ ማውራት የለበትም። ነገር ግን ያኔ ከተመቸው ለሊቱን በቅያም ማሳለፍም የለበትም። ረሱል ዓለይሂ ሰላቱ ወሰላም ያ ሌት ረፍት ነው ያደረጉት። መተኛት ነው ያለበት። ሌሊቱ ስላ ከተሰገደ በኋላ ረፍት የሚደረግበት ነው። ከዛ እንግዲህ ውት ላይ ይስገድ አንልም፣ ግን ራሱን አጨናንቆ ሌሊቱን በሙሉ ይቁም አንለውም። ዋናው የሙዝደሊፋን ቦታ በደንብ አድርጎ መረዳት ነው። ከዛ በተረፈ እዛ አንዳንድ ሰዎች ጀመረቱል አቀባ ለመወርወር ሀሳው ከዛ ግድ መሆን አለበት የሚሉ ሰዎች አሉ። እንደዛ ያለ አመለካከትም ዋጅብ አይደለም። ከየትም ነው ሀሳት ወይም ጠጠሮች መውሰድ የሚቻለው፣ የግድ ከሙዝደሊፋ መሆን ያለበትም ልክ እዛ እንደደረሱ ጠጠሮች ላይ ይወዳደቃሉ ሰዎች። ይህ ስህተት ነው። ይህን መጠንቀቅ አለበት ማለት ነው። ባረከ ላሁ ፊኩም። ስለ ሙዝደሊፋ እንግዲህ ይህን ያህል ካልን የምቀጥለው እ እንሻ አላሁ ተዓላ የውሙ አረፋ የውሙ ነሐር ነው። እዛ ስለ ጀመራት የምናወራ ይሆናል። በዚሁ እናበቃለን። ሸሪከ ለከ ለበይክ ኢነል ሐምደ። ሌላው ወደ ሚና ከተሄደ በኋላ ያው እዛ የሚሰሩ ስራዎች አሉ። ዋና ከሚባሉ ስራዎች ያው የተለመደው ዝክርና ኢባዳ እንዳለ ሆኖ በዛ ቦታ ልዩ ስራዎች የሚባሉ ጠጠር የሚወረወርባቸው ቦታዎች አሉ ማለት ነው። የመጀመሪያው ቀን አንድ ቦታ ብቻ ነው የሚወረወረው። በኢዱ ቀን ማልዳ ማለት ነው። በሚቀጥሉት ሶስት ቀናቶች ደግሞ ሶስት ቦታ ነው የሚወረወረው ማለት ነው። ስለዚህ የመጀመሪያው ቀን ተሙዝደሊፋ እንደ ወጣን ወደ ሚና የመወርወሪያዎቹ በመደዳ ናቸው። አንድ ቁጥር፣ ሁለት ቁጥር፣ ሶስት ቁጥር እያለ ወደ መካ ነው የሚቀጥለው ቁጥር ማለት ነው። የመጀመሪያ ቁጥርን ያልፈዋል ሁለተኛ ቁጥርንም ያልፈዋል። ሶስተኛ ቁጥር ላይ ሰባት ጠጠር ይወረውራል ማለት ነው። ያው ስርዓት አስከባሪዎች አሉ፣ ሁሉ ነገር የተዘጋጀ ነው። ጢጠርን ግን ቀድሞ መጀመሪያ ሙዝደሊፋ አካባቢ ተቻለ፣ እዛ ለቅሞ ቢሄድ ይመረጣል። እዛ አካባቢ ሊያገኝ ይችላልና ማለት ነው። እና ጢጠር አንዳንዶቹ ተራ ጋራ ተራራ ላይ እየወጡ ሁሉ ዝም ብለው ይለፋሉ። ያ አስፈልግም። በመንገድ ዳር የተገኘውን ጢጠር ሁን ብለው ማሸዋን፣ መንግስት በመንገዱ ዳር የሚደፋበት ሁኔታ አለ ከዛ ዘግኖ መውሰድ ይቻላል ማለት ነው። ሰባት ጠጠሮችን ይዘን ወደ ሙዝደሊፋ እናመራለን። የመጀመሪያው ቀን በኢዱ ቀን ማልዳ ልክ እንደደረስ ቅድም እንዳልኩት የመጀመሪያ መወርወሪያ ላይ አንወረውርም፣ ሁለተኛው ላይ አንወረውርም። ሶስተኛው ላይ ስንደርስ ሰባቱን ጠጠሮች በተራ አላህ አክበር እያልን ቢስሚላህ አላህ አክበር፣ ቢስሚላህ አላህ አክበር፣ ቢስሚላህ አላህ አክበር እያልን መወርወር ይኖርብናል። አንዳንዶቹ አያውቁም፣ በአንድ ጊዜ እንደቆሎ ዝም ብለው ይረጩታል። ያ ስህተት ነው። እንዲያንዲ ነው የሚቆጠረው፣ በአንድ የከተረጨ ማለት ነው። ሁሉንም ቢስሚላህ አላሁ አክበር፣ እያንዳንዷ በተራ ነው የምንወረውረው ማለት ነው እና የመጀመሪያው ቀን በመጨረሻው ኬላ ላይ ብቻ ወርውረን እንጨርሳለን ማለት ነው። በሚቀጥለው ቀን ግን ከሰዓት ነው የሚሆነው፣ ውርወራውም ጧት አይደለም። በሚቀጥለው ቀን ከሰዓት የመጀመሪያ ኬላ ላይ ሰባት እንረውራለን፣ ሁለተኛውም ላይ ሰባት እንረውራለን ሶስተኛውም ላይ የትናንት ተጀመርንበት ላይ ሰባት እንወረውራለን። ሶስት ሰባት ማለት ነው እና ሀያ አንድ ጠጠር ያስፈልጋል። እነዛን በሁለተኛው ቀን ነው በአስራ አንደኛ ማለት ነው። በዛ የሚቀጥለውም ቀን እንደዛው፣ የሚቀጥለውም እንደዛው፣ በሶስቱም ቦታ እንወረውራለን ማለት ነው። ይሄ እንግዲህ የሚና ጠጠር መወርወር ስርዓቱ በዚህ ላይ ይቀጥላል። በዛው ቀን ከቻል ታልደከመን የሚመረጠው በቀጥታ ወደ መካ እንሄዳለን። የተጠሮሮሁን ተጨረስን በኋላ የመጀመሪያው ቀን ማለት ነው። ወደ መካ እንቀጥልና መካ ሄደን ዋናውን ጠዋፍ እናደርጋለን። በካባ ዙሪያ ሰባት ጊዜ እንዞራለን ማለት ነው። እንደገና ጠዋፉን እንደጨረስን ደግሞ ሳይ የሚባላለ ሶፋ እና መርዋ በአግዳሚያ እንደዚህ የሚመላለሱበት ቦታ፣ በዛም ሰባት ጊዜ እንመላለሳለን። ስንሄድ አንድ ቁጥር፣ ስንመለስ ሁለት እያልን ማለት ነው። በዛ መልክ እሱን ስንጨርስ ደግሞ መልሰን ወደ ሚና እንሄዳለን ማለት ነው። በዛው ቀን መከማደር አይፈቀድም። መከታደር ያው የስራው ተፋለሰ ማለት ነው። በዛው በአስረኛው ቀን ጠዋትም ሆነ ቀንም በቻልነው ነው ሰዓት ሄደን ጠዋፍ ማድረግ ተፈለግ እናደረጋለን። ከደከመን ደግሞ እዛው ማደር እንችላለን። ምክንያቱም ጠዋፉ ዋናው ጠዋፍ ነው በመጣንበት ሰዓት ማድረግ ይቻላልና ማለት ነው። ስለዚህ እዛ ሚና የቻለ ሰው ሶስት ቀን በመደዳው ያድራል ማለት ነው። ሶስት ቀን በመደዳ ያድራል። ማይቸኩር ሰው አስቸኳይ ነገር ካጋጠመ ግን ሁለት ቀን አድሮ በሶስተኛው ቀን ማታ ፀሐይ ከመግባቷ በፊት ሚናን ለቆ ወደ መካ ይመጣል። አጠቃለሁ ማለት ነው። እዚ ላይ መወርወር አለበት። በሶስቱም ቀናቶች የሚወረወረበት ቦታ ላይ ጠጠር መወርወር አለበት ስንል በማወቅም ባለማወቅም ሳይወረውሩም ያመልጣቸዋሉ። በከፊል የሚተውም ያመልጣቸዋሉ ወይም ደግሞ ጨርሰው ሳያውቁ የማይወርውሩም አሉ ማለት ነው። ውርወራው ታመለጠ፣ አንድ ቦታም ይሁን ሁለት ቦታ፣ ሶስት ቦታ የውርወራ ስርዓት ተተጓደለበት፣ ያ የተጓደለውን ነገር ወቅቱ ካላለፈ አሁንም ሂዶ መወረር አለበት ማለት ነው። ወቅቱ አልፎ ከሆነ ግን አንድ በግ ማረድ ይኖርበታል ማለት ነው። የአንድ ቀን ውርወራ ያው የመጀመሪያው ቀን ታመለጠው፣ አንድ በግ መቀጫ አለበት ማለት ነው። የሁለተኛውም ቀን ካመለጠው አንዱም ይሁን ሁለት ቦታ ወይም ሶስት ቦታ አንድ በግ መክፈል አለበት ማለት ነው። እንደዚሁ እያለ ጢጠር የመወርወር ስርዓት ያጓደለ ሰው አንድ በግ በመክፈል ያን ካልቻለ ደግሞ ስድስት ምስኪን በማብላት ወይም ሶስት ቀን በመጦም ይሸፈናል ማለት ነው። ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ